ውድና የተከበራችሁ የብርሃን ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለውኝ እግዚአብሔር ይመስገን እኔጋ ሁሉ ሰላም ነው፣ በጣም ደህና ነኝ አለውኝ። እንግዲህ ውድ ጓደኞቼ ዛሬ ተመልሼ መጥቻለሁ ማለት ነው። በጣም ከብዙ ቆይታ በኋላ ብዙ ነገር ካገገምኩ በኋላ ተመልሼ ወደ እናንተ መጥቻለሁ ማለት ነው። የመጨረሻ ወይ ደግሞ አጠቃላይ አንዳንድ ሀሳቦችን እነግራችኋለሁ ማለት ነው ከዛ ጋር ከዛው ጋር ጭንቀት ወይ ደግሞ ማልቀስ ወይ ሌላ ሌላ ነገር ላይ መግባት በህይወታችን የሚያስከትሉት እንደ አንድ ግለሰብ በእኔ ያስከተለውን እነግራችኋለሁ ማለት ነው። ከዛ አስቀድሜ ግን ሁላችሁንም አመሰግናለሁ። ከጎኔ ላላችሁ ስለ አበረታታችሁኝ፣ ስለ አጽናናችሁኝ እጅግ በጣም አድርጌ አመሰግናለሁ። እጅጉን በጣም ማለት ነው። ጥቁር ልብስ አውልቂ፣ አትዘኝ በጣም ብዙ አይነት አስተያየቶች አሉ። ግን ከአስተያየቶች ሁሉ ሁሉ ደግሞ የሚያስደነግጠው አዘን ማብዛት ጥሩ አይደለም። አዘን አዘንን ይጠራል። ይሄ ቃል በጣም ነው ያበረታኝ፣ እውነት ለመናገር ማለት ነው። እግዚአብሔር ይመስገን ልጆች አሉ። ልጆችን እያየው እኔ በጣም ተጽናንች ያለው በጣም ደህና ነኝ። ነገር ግን ያው ከዛም በፊት በነበሩ ጊዜያቶች እንግዲህ ባሳለፍኳቸው ከባድ ጊዜያቶች እንግዲህ ብቻዬን አይደለሁም፣ ባይዘዌ ባለቤቴም አለ። እሱም ከኔ ጋር በጣም ከባድ ጊዜያቶችን አሳልፈናል። ኦልሞስት ሁለት ወር ከምናምን እስካሁን ድረስ ቤት ነን። ከአሁን በኋላ ግን ከቤት ወደ የስራችን ለመሄድ ዝግጁ ነን። ኦልሬዲ በቃ ወተናል ማለት ይቻላል። እና ከዛም በፊት ግን ልጅሽ እንዴት አረፈ? ምን ሆኖ አረፈ? ምን ሆኖ ለምለው አጠር አርጌ ልነግራችሁ ምፈልገው ያው የእግዚአብሔር ፍቃድ ነው። እግዚአብሔር ያለ ነው የሚሆነው በህይወታችን እኛ ግን ብዙ አይነት ምክንያቶችን ልናቀርብ እንችላለን። እንደሰውኛ ሰውኛ እንዲያርጌ ቢሆን እንዲያርጌ ቢሆን በጣም ብዙ ምጸጽቱን ነገሮች ይኖራሉ። ይሁን እንጂ እግዚአብሔር ግን የፈለገውንና የፈቀደውን አድርጓል። ልጄ እንግዲህ እንደነገርኳችሁ አርብ ቀን ትንሽ አመመው። ወዲያውኑ አርብ ቀን ይዘን ሄር ታከመ ተመለስ። ከዛን ምንም ለውጥ አላየውም። ቅዳሜ መልሰን ይዘን ሄርን ቅዳሜ የግል ክሊኒክ ነበር የውሰር ነው። ከዛን ወደ ሆስፒታል መውሰድ እንዳለብን ተነገረን። ወደ ቤት አልመጣንም። የሚገርማችሁ እንደዚህ አይነት በቃ ቦዲ ነበር የለበስኩት። እንደዚው ቀጥታ ወደ አዋሳ ገባን፣ ቅዳሜ ማለት ነው። ሳምንት ሙሉ ቆይተን ሳምንት ቅዳሜ ነው ስባል፣ ደህና ነበረ ተሽሎት፣ ሰኞ፣ ማክሰኞ፣ ሮብ ተሽሎት ነበረ። ወደ አርባ አካባቢ ደግሞ ተመልሶ ሳንባ ምች ለቆት ደህና ከሆነ በኋላ ደግሞ ወደ እሁዱን አካባቢ ደረቀ ድርቅ ማለት ከመድሃኒት ብዛት ይሆን አላውቅም ምንም የማውቀው ነገር የለም ከዛን ቅዳሜ ሌሎች ምርመራዎች ተደረጉለት በሳምንቱ ማለት ነው ምንም አይነት ለውጥ የለም ሌሊቱን እያመመው አደረ እሁድ ወደ 12 ሰዓት አካባቢ በጣም ደከመ ወደ አራት ሰዓት አካባቢ አረፈ ማለት ነው ይሄ ነው የልጄ ህመም ማለት ነው። እንደዚህ የከፋ ነገር የለው፣ ምንም እንትን ያለው ነገር የለም። በፍጹም በፍጹም ያርፋል ብለን አንድም ቀን አስበን አናውቅም፣ ግን በቃ እንደዛ ነው። ይሄ ነው ምን ሆኖ ነው ምን ሆኖ ነው ምን ሆኖ ነው ላላችሁኝ እህቶቼ አንዳንዴ ችግርን ብቻ አውርተን የችግርን መንስኤ መነሻ ሳንነግራችሁ ስንቀር ብዙ እናቶች ትኖራላችሁ እና መጠንቀቅ ወይ ደግሞ የሚያሳስባችሁ ነገሮች ይመጣል ብዬ ስላሰብኩ ነው ይህም ቪዲዮ የሰራሁላችሁ። እና በጣም ብዙ እናቶች ምንድን ነው ልጅሽ ምን ሆኖ ነው? እንዴት ነው? ምን ሆኖ ነው? ታሞ ነበር? ምን ሆኖ ነው? እና እንደዚ አይነት ነገር ስለሆነ ልጆች፣ ሶስቱም ሳምባ ምች አለባቸው። የሚገርመው በልጅነት ነው ሳምባ ምች የሚይዛቸው። አይዶን ነው ከምን አንጻር እንደሆነ ያላቅም ግን አሁን የመጀመሪያ ልጅ ገና ተወልዶ በ15 ቀን ነበረ ሳምባ ምች የታመመ። ሁለተኛም የእሱን ወር አላቅም ብቻ ታሞ ነበር። ግን ሳምባ ምች እንግዲህ በየሐኪም ቤት ውስጥ ሳምባምች ሳምባ እንደ ቀላል ነገር አድርጎ ነው የሚነግሩን። ግን እንደዛ ሆኖ ነው ያረፈ ማለት ነው። ሌላ ጥያቄ ሌላ ጥያቄ እንግዲህ ያው ይሄ ነው ትልቁ ጥያቄ ጠየቃችሁኝ። ግን ከዛ ጋ ያያይዤ ደግሞ በጣም ከባድ ጊዜያቶችን ያሳለፍኩት ልጅ ካረፈ በኋላ እስካሁን ድረስ ማለት ነው እና ጊዜያቶችን ስታዩ፣ ልብስ ስታዩ በጣም ብዙ ነገሮች አሉ። ያው እንደምታዩት እንግዲህ ፊቴ እንዲ በእንደዚህ አይነት መልኩ ተበላሽቷል። በጣም ቡግሮች እየወጡ ራሴን እዚህ ግንባሬ አካባቢ በጣም ሁሌ ነው የሚያመኝ። እኔም ብቻ ሳይሆን ባለቤት ጭምር በቃ ሌላ ቦታ ምንም ይሄ ግንባር አካባቢ። ከቤት አለመውጣት ሀያ አራት ሰዓት ብተኛ፣ ይቅርታ ያለ መድከም በቃ መተኛት መተኛት፣ የሆነ በቃ ብርሃን ያልበዛበት ድምፅ፣ ምንም አይነት ድምፅ የሌለበት እንደዚህ አይነት ቦታ ነው እና መርጬ የምቀመጠው ከሰዎች መነጠል። እውነት ነው የምላችሁና ግልጽ እየነገርኳችሁ ነው እና አንዳንዴ በጣም ሳለቅስ ነው የሚቀለኝ ማለት ነው። ራሴን ነው ራሱ። እና እንደዚ አይነት ከባድ ግዛቶችን አሳልፌያለሁ። አሁን እንግዲህ ወደ አወጣችሁ ወደ ፕሮግራሜ ተመልሻለሁ። ስራ መስራት እንዳለብኝ ኦር ሌሎች ሌሎች ነገሮችን መመለስ አለብኝ። ምክንያቱም እግዚአብሔር ያደረገ ሁሉም ትክክል ነው እና ያለማወቅ በጣም ብዙ ነገር በመናገር በጣም ብዙ ነገር በማድረግ ፈጣሪን አሳዝኛለሁ ከአሁን በኋላ እንግዲህ ወደ እናንተም እያለቃቀሱ አልመጣም እግዚአብሔር ያሉትን ያሳድግልኝ የወሰደውንም ደግሞ እንግዲህ ምንም ማለት አልችልም ይህን ይመስል ነበረ። ውድ ጓደኞች በጣም ደጋግማችሁ ለጠየቃችሁኝ ላበረታታችሁኝ የምትጽፉትን ቃላታችሁ ያለቀሳችሁ በጣም ማለት ምን ብዬ እንደማመሰግናችሁ አላቅምና ከሩቅ ናችሁ ያሉ ያሉሉ ሚሴጃችሁን ሳነብ ኢምቦክስ ሳነብ ከጎኔ እንዳላችሁ ነው የምቆጥራችሁ እና ባይ ዘ ወይ በሶሻል ሚዲያ የምንታወቀቶች እንዲህ በአካል የምንታወቀ ያክል ነው እኔ ፊልም አረጋችሁ እና በጣም አመሰግናለሁ። ክበሩልኝ ባላችሁበት፣ እግዚአብሔር ክፉን አያሰማችሁ። ሁለት ሺህ አስራ ስምንት ደግሞ በጣም ደስታ የምናይበት ሁላችንም በስደት ያላችሁ ሀገራችሁ ገብታችሁ ጥሩ ኑሮ እንድትኖሩ ከልብ ከልብ የምንላችኋለሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስል ነበረ። በሌላ ቪዲዮ እንግዲህ ተመልሼ እስከመምጣ ድረስ እስኪ አዋሳ አካባቢ ያላችሁ ሻሸመኔ እንኳን አይቻለሁ። አዋሳ አካባቢ ያላችሁ ጥሩ የሜካፕ ትምህርት ቤት ወይ ደግሞ ማሰልጠኛ ወይ ደግሞ ፋሽን ወይ ደግሞ ዲዛይነር መስራት ከሁለቱ አንዱ መማር ስለፈለግኩ እስኪ የትኛውን ትመክሩኛላችሁ? ኮመንት ላይ ጻፉልኝ። እኔ ያሰብኩት ሜካፕ መማር ነው። ምክንያቱም በአሁን ጊዜ ላይ እሱ ነው አሪፍ ብዬ ስላሰብኩ፣ ፋሽንም ወይ ደግሞ ሶሪ ፋሽናል ዲዛይነር እሱንም ማስብ ነበረ። ምክንያቱም ከመጀመሪያ ባይዘው እንደዚህ አይነት ህልሞች ነበሩኝ እና እስኪ የሆነ ሀሳባችሁን ጻፉልኝ፣ የትኛውን ልማር የትስ ልማር ማለቴ አዋሳ፣ ሸሸመኔ ከሁለት አንዱ ማለት ነው። እና ይሄ ነው ያለኝ ጥያቄ። እናንተም ሌላ ጥያቄ ካላችሁ ከልጄ ውጪ ሌላ ጥያቄ ማንኛውንም አስተናግዳለሁ ማለት ነው። የልጄን ግን ይበቃኛል። ከዛሬ በኋላ ስለ እሱ ማንሳትም አልፈልግ ማሰብም አልፈልግ። በቃ የኔ ለተወሰነ ጊዜ የኔ ነበረ። እግዚአብሔር አደራ እኔ ጋር አስቀምጦ ነበረ አደራውን በምፈልግበት ሰዓት ወስዷል። ሰጥቼዋለሁ። የቀሩትን አምላክ አባቴ እሱ ያሳድግልኝ። ፈቃዱ ከሆነ ደግሞ ይስጠኝ፣ እቀበላለሁ። ከዛ በተረፈ ከልጄ ጥያቄ በስተቀር ማንኛውንም ጥያቄ እቀበላችኋለሁ ማለት ነው። በያላችሁበት ሰላም ሁኑልኝ። መልካም ቆይታ ለእናንተ ይሁን። እንግዲህ ሻሸመኔ ላይ በጣም በጣም ብዙ ቤቶች በመንገድ ምክንያት ዝብርቅርቁን ወጥቷል። የእኔንም ቤት ነክቷል ማለት ነው። የሚገርማችሁ ሐሙስ ቀን መንገድ መጣና ቤታችንን ግማሽ በግማሽ ከፍሎ ወስዶ አርብ ቀን ልጅ የታመመ ቅዳሜ ሆስፒታል ገባን። እያለ እያለ ሄደ ማለት ነው። እና እንደዛ አይነት ነገሮች ነበሩ። ያው በዓለም እስካለን እንደዚህ በጣም ብዙ የሚያጨናንቁ ነገሮች ይኖራሉ። ኤኒዌስ እንገናኛለን በሌሎች ስራዎች ማለት ነው። መልካም ቆይታ ባይ ባይ።